አሚና ክችን ነኝ። በሳምንት ሁለት የምጠቀመውን ደግሞ ላሳያቸው። እኔ ከማሳየት ወደ ኋላ አለም። ይጠቅማቸዋል። ላይክ ሼር አድርጎ ኮፒ ሊንክ አድርጉልኝ። የተጠቀምኩት በጣም ቀላል ነው፣ በተለይ ስልችት ለሚላችሁ እህቶች። በቆሎ ዱቄት ነው ያዘጋጀውት፣ ከዛ ማር ማለት ነው። በሁለቱ ብቻ ራስሽ መጠበቅ ትችላለሽ እህቴ፣ በተለይ የማዳም ቅመም እንደ እኔ ማዳም ቤት ያላችሁ ራሳችሁን ጠብቁ፣ ለራሳችሁን ጊዜ ስጡ። ማር እንጨምራለን፣ ሁለቱን አንድ ላይ እንቀላቅላለን። በደንብ አድርገን ክሬም እስከሚሆንልን ማለት ነው። በደንብ አድርገን ቀላቅለ ነው ይህንን ከለር እስኪሆንልን እናሸዋለን። ከዛም በኋላ ንጹህ በሆነ ፊታችን ላይ በደንብ አድርገን ማሳጅ እናደርገዋለን ለሀያ ደቂቃ ያክል ማለት ነው። እኔ ሰላሳ ደቂቃ ነው ማቆየው እናንተ ሰላሳ ደቂቃ፣ ሀያ ደቂቃ ማቆየት ትችላላችሁ። ለማንኛውም ፊት ይሆናል። ፊት ያለሰልሳል፣ ያጠራል። በተለይ እኔ በሙቀት ሰዓት ላይ ጠቀመዋለሁ። ለእኔም ለማዳሜ የሰራት ደስ አይልም። ሰርታችሁ እራሱ ለሰው ስትሰርፉ ደስ ይላል። ለራሳችሁ ጊዜ ስጡት፣ ተጠቀሙት፣ ይጠቅማችኋል። ትወዱኛላችሁ ይህንን ተጠቅማችሁ ማለት ነው። የማትወዱኝ ደግሞ የማይመቻችሁ ደግሞ ማየት ማለፍ ነው እሺ። ግን ለአንድ ሰው ይጠቅማል ብዬ ነው እሺ። ከሞከራችሁት የማይጠቅም ነገር የለም በትዕግስት ማለት ነው። ምንም ፊትሽ ጥርት ቢል ምንም ፊትሽ ምንም የለውም ብትሉም አልሰማችሁም። ለምን የፈለገ ቢሆን ፊታችን እንክብካቤ ያስፈልገዋል። ራሳችንን መጠበቅ ግድ ይለናል። ሴቶች ለራሳችሁ ጊዜ ስጡ። እጅሽ፣ ፊትሽ ተጠንቀቂለት። ለራስሽ ያለሽው አንቺንሽና በደንብ አድርጋችሁ መሳጅ እንደዚህ ያደርጉት፣ እሺ ባላችሁ ጊዜ ላይ በተለይ ይሄ ለሰነፎች ድክም ለሚላቸው ስልችት ለሚላቸው የሰራት በሁለት ነገር ታጥቢው። እንደዚህ አምሮልኛል፣ አለስልሶልኛል። በጣም ነው የወደድኩት። በሳምንት ሁለቴ የተጠቀሙት በሳምንት ሁለቴ ነው የምጠቀመው። ሼር፣ ኮፒ ሊንክ፣ ላይክ አድርጉልኝ፣ ዩቱቤን ሰብስክራይብ አድርጉ። እኔና ማዳም ነው የምንጠቀመው። በጣም ተስማምቶናል። ሞክሩት በጣም